የነገር ኩህ እኮ ነው እባክህ፣ ያልኩህን ድገበልኝ ነው ያልኩት። ጥያቄ ነው ። መጽሐፍ ቅዱስ ላይ ክርስቲያን ጀነት ይገባል የሚል የተጻፈ ነገር የለም ስትል ነበር። አዎ። ስለዚህ ክርስቲያን ገነት ይገባል የሚል ቃል ስጠኝ እስኪ። የት ጋር ነው ያለው? እኔ እኔ ደግሞ እነግርሀለሁ አለ ወይ ዳላ? አሁን እንደተናገርኩት ክርስቲያን ግን አይደለም። ክርስቲያን የሚል ክርስቲያንን ክርስቲያን ያደረገው ምንድን ነው ካልክ፣ ክርስቲያን ማለት ክርስቶስን አምነ የተቀበለ ማለት ፍታና ነው ወይ ማብራሪያ? አይደለም፣ ማብራሪያ ብቻ አይደለም። እኔ ክርስቲያን ይሄ ካንተ ስለይ፣ እኔ ክርስቲያን የሚለው በክርስቶስ ብቻመነ ነው ወይ? ወደሱ መጣለና፣ አብሽር ወላሂ፣ ቀጣይ ጥያቄ እንዳደርጋለና፣ አብሽር ወደሱ መጣለሃለሁ። አሁን ግን ጥያቄው ምንድነው? አሁን ምንድነው? ክርስቲያን ገነት ይገባል የሚል ቃል አለው ወይ ነው እያልኩ ነው። ምራን አንድ ምዕራፍና ቁጥር ስጠንና ያውጣ ዮሐንስ ምዕራፍ ሶስት ቁጥር አስራ ስድስት ላይ ክርስቲያን ገነት ይገባል የሚል ቃል ያሳያል ነው። ደግሞ ክርስቲያን ገነት ይገባል የሚል ቃል ያሳያል ነው። ዳሬክት አሁን ክርስቲያን ማለትን ማለት ነው ወደ እሱ እንመጣለን። ገና ልንመጣ ነው። አሁን ግን ለተጠየቀው ቃል ማስረጃ ሰጥተሃል? የት ጋ ነው? ቀጥል 16 በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስከ መስጠት ድረስ ዓለሙን እንዲወደዋል ይላል። ያ ማለት በልጁ በኢየሱስ የሚያምኑ እንደጨረስኩኝ በዚህ ጋር አሁን እንዳገበባላ ላችሁ ክርስቲያን ይቃላል እዚህ ጋር ክርስቲያንን ከሙስሊም የሚለየው ምንድን ነው? አሁን ወደ እሱ ክርስቲያን ገነት ነው የሚል ቃል አለ ወይ? አዎ እሚል ክርስቲያን ማለት የክርስቶስን ያመነ ማለት ነው። አንተ ዳይሬክት ግድግዳ ካልሆነ ማለት የለብህም እኮ አንተ አንተ ልቦና ያውቃል እኮ አእምሮክ ያውቃል። ወላሂ እንደሌለ ነው። አእምሮ እንዲያውቀው በደንብ አስረግቼ ነው የምነግርህ። ወይስ ዘግተው ካልሆነ በስተቀር መረዳት የምትፈልግ አይነት ኢንትረስት ያለ ሰው ከሆንክ በደንብ ነው የምታውቀው እኮ። ያንተ ማብራሪያ በቀጣይ ላይ ልንመጣበት ነው፣ አብሽር ሄድበታለን። አሁን ግን እዚህ ጋር የተጠየቀው ጥያቄ ክርስቲያን የገነት ነው የሚል ቃል አለ ወይ ነው መጽሐፍ ቅዱስ ላይ። አዎ አለ፣ ያው አሳየህን የለም ክርስቲያን የገነት ነው የሚል የለም። አየህ ነው ገነት ክርስቲያን እንደሚገባ መጽሐፍ ቅዱስ ይናገራል። ኢንኒዌይስ ሃይማኖት አይደለም የሚያድን፣ እምነት ነው የሚያድን። አንተ ሙስሊም ስለሆንክ በሃይማኖት ማለት ነው፣ በሃይማኖት ስም አትድንም። ስለ እስልምና ችግር የለም። እሺ፣ ወንድም ራንገለት አንዲ ሚኒያ ምን መሰለህ? አሁን ሁሱ የጠየቀ ቃል በቃል አሳየን እያለ የፈለገው ክርስቲያን ገነት ይገባል የሚል ቃል በቃል አለ? ቃል በቃል አለ? ቃሉ ሀሳቡ እንመጣበታለን። ቃል በቃል አለ መጽሐፍ ቅዱስ ላይ እች ብቻ መልስልኝ አለ። ክርስቲያን ገነት ይገባል የሚል ቃል አለ? ስጋና ደግ ከው የሚባለው ስለስመለሳቡ ላይ እንወራለ ንድ ብ ሀሳብ ላይ መጣ። አሁን የሁሱ ጥያቄ መስ ሰው ማወቅ የፈለገው ምንድነው? ክርስቲያን ገነት ይገባል የሚል ቃል በቃል አለ መጽሐፍ ቅዱስ ሰው የሚለን ሰውነትን የሚገልጸው ምንድን ነው እሱ ላይ መጣለን ብራዘር እሱ ላይ መጣ ኮ ረጋብህ እሱ ላይ መጣለንነውእ መጀመሪያ መልስ ይህን ጥያቄ መልስልህና ከዛ ደግሞ ናልታ ይመጣለ እሺ ወገናችን አለ ቃል በቃል ክርስቲያን ገነት ይገባል የሚል አለ እባክህ ቶሎ በል ክርስቲያን ማለት ደግሞ በክርስቶስ ያመነ ማለት ነው እኔ ክርስቲያን የሚረዳው በክርስቶስ ጆሮሁን አሰራው ብራዘር እኛ ስለሱ አላወራንም ወደ እሱ እንመጣለን እ ወደ እሱ እንመጣለን። ክርስቲያን ማለት ነው ማለት ነው ምናምን ነው ወደሚለው እንመጣለን። አብሽሬው ቃል ገባንለ። ነገር ግን አሁን ቃል በቃን ክርስቲያን የገነት ነው የሚል አለው የመጽሐፍ ቅዱስ ላይ ነውሁ? አለ የቱ ጋር ክርስቲያን ማለት በክርስቶስ ያመነ ነው። ይሄ ነው መጨረሻው፣ በዚህ ነው አለ ማለት ነው ሐሰተኛ መንዳት ትሆን በቃሉ እንዳታስጨምር ይላል። የእግዚአብሔር ቃል ማንም መጨመር የለበትም። እንዲሁም የራእይ መጽሐፍ ላይ አንድች ቃል የጨመረ ካለ መቅሰፍ ተብሎ እሱ ላይሆነ የሚል ቃል ስለዚህ የእግዚአብሔር መቅሰፍት በሙሉ አንተ ላይ ነው። ለምን የእግዚአብሔር ቃል ጨምረሃል? ምን የሚል ጨምረሃል? ክርስቲያን የሚሆን ገነት ይገባል የሚል ቃል ስለጨመርክ ወገናችን፣ ትቀጸፋለህ። ንስሐ መግባት ከፈለግ ቤተ ክርስቲያን ሂድና ታጠመቅ ድጋሚ። እሺ፣ ግን የጠየኩ ጥያቄና አንተ የምትመልሰው መልስ አንድ አይነት አይደለም። አረ ችግር የለም። የጠየኩ ምንድን ነው፣ ምንድን ነው ያልኩ የነበረው አንድ አምላክ መኖሩን ወይም ደግሞ ሶስት አምላክ ብለው ልብ አድርግ። ልድገምልህ አንዴ ጥያቄው አልገባህም። ብሉ ኪዳን ላይ አንድ አምላክ የሚል አራት ቦታ ላይ አለ። አዲስ ኪዳን ላይ ደግሞ አንድ አምላክ የሚል አስራ ስድስት ጥቅሶች አሉ። እነዚህ አስራ ስድስትን ጥቅሶች አንድ አምላክ የሚለውን ለማን ነው የዋሉት ስልህ ለአብ፣ ለወልድ፣ ለመንፈስ ቅዱስ ብለኛል። ለአብ፣ ለወልድ፣ መንፈስ ቅዱስ እነዚህን ጥቅሶች የዋሉበትን ሐዋርያን አበው ወይም ደግሞ አፖስቶሊክ ፋዘርስ የሚባሉት ኤርሊ ስቴጅ ላይ ያሉት የተናገሩበትን ማስረጃ አምጣ ነው ያልኩት። ኦኬ ስለዚህ ስፔሲፊካሊ ኔ የጠየቀኝ ማለት ነው፣ አንተ ራስህ ያመጣውን ጥቅስ እነሱ እንዴት ብለው ፈቱት እያልከኝ ነው? አዎ እሱ ነው እኔ የፈለኩት። እኔም በተራይ ኮ ጠይቃለሁ፣ ጠይቃለሁ። አንደኛ፣ ሁለተኛ ነገር ደግሞ ጥቅሱን አምጣው። አሁን ያንተ ያመጣውን ጥቅስ አምጣውና የሚያወራው አንድ አምላክ የሚባሉ ሶስቱ አካላቶች አንድ አምላክ ናቸው ብለው ያስተማሩበት ካለ አዲስ ነው ለእኔ፣ እማራለሁ፣ ራሱ ትምህርት ይዛለሁ። አምጣውና እንየው። ከፈለክ ኤፌሶን 1 አንድን ብለሃል። ኤፌሶን 1 ላይ ሲፈቱ አንድ አምላክ የሚል የለም። ኤፌሶን 1 ላይ ኤፌሶን 4 6ን ነው የፈቱበት እኔ ማቀው። ኤፌሶን 1 ላይ ግን የሆነ ነገር ሲያወሩ በዛው እግረ መንገዳቸውን በእጃ ዙር አብ ወልድ መንፈስ ቅዱስ ወይም እነዚህ ሦስቱ አካላት አንድ አምላክ ናቸው ብለው ያስተማሩበት ካለ አሁንም መጻፍህን ልትነግረኝ ትችላለህ። ትምህርት ነው የማገኘው። አዲስ ነገር ነው የማገኘው። እኔ አላነበብኩም እንደዚያ የሚል ካነበብክ ግን አንተ ኤርሊ ቸርች ፋዘርስ የሚባሉት ወይም አፖስቶሊክ ፋዘርስ ወይም ሐዋርያነ አበው ከሚባሉት የዲዳኬን ልስት ዲዳኬ እኮ ኦተንቲክ አይደለም እኮ አይደል እንዴ? ኦተንቲክ አይደለም። ካነን መሆን ሲገባው ካነን ዲስክ ላይ አይደል እንዴ? ከዲዳኬ እሺ፣ ዲዳኬ ማን እንደጻፈው ታውቃለህ? እሺ፣ ጀስቲን ማርቲንን ትቀበላለህ? አንጣው፣ ጀስቲን ማርቲንስ አንጣውና አንድ አምላክ የሚለውን ጥቅሶች ከፈታበት እሱ። ምክንያቱም እሱ ኢየሱስን ሁለተኛ አምላክ አድርጎ ነው ያስቀመጠው እሱ ራሱ ማለት ነው። እሱ ራሱ የራሱን የቻለ አከራካሪ ነገር ነው። ሁለተኛ አምላክ አድርጎ ያስቀመጠበትን ማስረጃ አታመጣልኝም? እሰጥሃለሁ እሰጥሃለሁ። ሁለተኛ አምላክ ሁለተኛ አምላክ ብሎ ዲስክራይብ ያደረገበት ሌላ አምላክ ብሎ ያስቀመጠበት አለ። እራሱ እሱ ማለት ነው። ፈርስት አፖሎጂ ሰርቲን ፋይቭ አፕቶ ሲክስ ላይ ጀስቲን ማርቲር እንደዚህ ብሎ ይናገራል። we will prove that we worship him reasonably for we have learned that he is the son of the true God himself እሱ ራሱ የእውነተኛው እግዚአብሔር ልጅ ስለሆነ እናመልከዋለን በምክንያት እናመልከዋለን ይላል። ጥያቄ ምንድነው? እኔ ጥያቄ ምንድነው? እንዴ ጥያቄ ምንድነው? የጠየኩት ጥያቄ ምንድነው? ኢየሱስ ይመለካል። ኢየሱስ አምላክ ነው። አንድ አምላክ እንዳለ አራት የጠየኩህ አንድ አምላክ የሚለውን ኦንሊ ዋን ጋድ የሚለውን የተጠቀሙበት ለአብም፣ ለወልም፣ ለመንፈስ ቅዱስም የተጠቀሙበት ጥቅስ ነው ያልኩ እንጂ ኢየሱስ አምላክ ነው አይደለም የሚል ባይብል ላይ አለ ወይስ የለም ብዬም አልጠየቅኩም። እሱ ከፈለግ ለብቻውን መጣበታለን። ያብራሩበትን ነው የምትፈልገው አንተ አደለም? አዎ፣ እሱ የለም። የትኛውን ጥቅስ ነው ያብራራውን? ፈርስት አፖሎጂ እና ሰከንድ አፖሎጂ ላይ የውስጦ ሰማቱ ወይም ደግሞ ጀስቲን ማርቲስ የሚባለው ሲያስተምር ኢየሱስ አምላክ ነው ወይስ አይደለም ብሏል ብዬ በጠይቅ ኖረው የጥያቄው መልስ ማግባብና በቦታው ሊሆን ይችላል አምላክ ሲለው ግን ምን ማለት ነው ኦንቶሎጂካል ነው ወይስ ፈንክሽናል ተርም ነው የሚለው ደግሞ እናየዋለን ጥያቄው እሱ ሳይሆን ብሉይ ኪዳን ላይ አራት ቦታ ላይ አምላክ አንድ ነው የሚል አራት ቦታ ላይ አለ ወደ አዲስ ኪዳን ስንመጣ ከወንጌል ጀምሮ እስከ ያይቆ መልእክት ድረስ አምላክ አንድ ነው የሚል አስራ ስድስት ቦታ ላይ አለ አስራ ስድስቱንም ጥቅሶች ኤርሊ ቸርች ፋዘርስ የሚባሉት ወይም አፖስቶሊክ ፋዘርስ ሐዋርያና አቡብ የሚባሉት የሚጠቀሙበት ለሶስቱ አካላት ነው ወይ? እንደዛ ብሎ ያስተማረ አለ ወይ? ነው ጥያቄው። ጥያቄውን ከተረዳው ማለት ነው። እና ካለ አለ በለኝ፣ ከሌለ የለም በለኝ። ከዛ በኋላ ደግሞ ጀስቲን ማርቲስ አለ አለ። አሁንም እንግዲህ ደቂቃ ልፈልግ ነው ተዘጋጅተን ያልኩ ለዛ ነው። ይሄ ዝም ብሎ አልጋ ባልጋ አይደለም። እንደቀደሙ አይነት ነገር አትስራ። እኔ መውጣት እችላለሁ። ወጥቼ ድጋሚ መመለስ እችላለሁ። ትችላለህ። እሱን ነው እዚያው ስናወራ ስትጨናንቃየው፣ ከዛ አንተ አታጠርፈኝ ምናምን ነገር ስትላየው፣ እኔ እያወራሁ ኖርማል ወሬ ነው የማወራ። ተረጋግቼ ነው ማወራ እንጂ አንተን ሳይኮሎጂካሊ ትሪኮችን ለመጠቀም አልፈለግኩም። እንደዛም ላደረግህም አልችልም። ምክንያቱም መማማር ነው። አላሞ ከመጣ እኔ ራሴ መማር አዲስ ነገር እማራለው ማለት ነው። እና ከታች ኮሜንት ላይ እጽፍልሃለሁ፣ ታስገባኛለህ። እሺ፣ ከከበደላችሁ ኮሜንት። ሰዎች ሪሲሊንግ ይመስላቸዋል። ውይይት ማለት አዳዲስ ነገር እኮ መማማር ነው ራሱ። እኔ የማላቃቸውን ነገሮች የተማርኩት ስወያይ ነው። እና ድነሱ የሚያስቡት ማፋጠጥ ምናምን ነገር ነው የሚያስቡት። እና በዛ መልኩ ባታዩ ጥሩ ነው ክርስቲያኖች።